ካሜራ ካሜራ አለ የካሜራውን ጉዳይ ፋሚሊ ቀድሞን ያስያዘው ሄደው ሄደው ግን አሁን ላይ ደርሰው ካሜራው አይሰራም ምናምን የሚል አይነት ምላሽ ነው የሚሰጡት። ከዚያ ጊዜ ጀምሮ እስካሁን ቆይተው ነው እነዚህ ነገሮች ስታይ ደግሞ የተያዘባቸው ነገር አለ። በገንዘብ ሊያስጠፍ ሞክሮ ሁለተኛ ልጅ ልጅ የተወለደችው በምዕራብ ሐረርጌ ሚጨጣ የሚያልቁታ ከተማ ነው። በትንሽነቷ ነው ትምህርት ቤት ገብታ እስከ ቢኤስሲ ዲግሪ በሃይድሮሊክ እንደ ወተር ሪሶርስ ማናጅመንት በአርባ ምንጭ ከተመረቀች ጀምራል። አዲስ አበባ ነው የምትኖረው። አዲስ አበባ ውስጥ የተለያዩ ስራዎች ቢያንስ ኦሮሚያን ያስታወቅ የባህል ልብስን ያስታወቀች ፕሮሞሽን የሰራች ልጅ ነች። በዛ ልግ ግ አልተከበረች

ቦን በቀነኒ ላይ ይብቃ እንደማለት ሲገባ ህጻናት የህጻናት ጥቃት በሴሴቶች ጣሚ ማለት ሲገባቸው ከሴቶች ፊት አንድ የሆነ ትን እንዲጎናችን የቆመ ማንንም አላየ። ሴቶችም አሉ፣ ኦሮሚያም አሉ፣ ኢትዮጵያ ሴቶችም አሉ። አንድ ሰው መጥቶ ቃል የሆናት ወይም ድምፅ የሆናትን አላየ። እዛ ላይ መቆም ነበረባቸው፣ ፍትህም ማስቀመጥ ነበረባቸው። የአምቧዋ ልጅ እንደዛ ሁና ሞቶች፣ የባህር ዳሯ ልጅ እንደዛ ሁና ሞቶች ቀነኒ እንደዛ ሆና ሆ ሰው መርዳት ስችል ማለት ነው። ድምፅ ኖ ቀነኒ ላይ ይቃ፣ ቀነኒ ላይ ይቃ ማለት በምን እንደሞተች እንዴት እንደተገደለች ሊነገረን ይገባል። አጣርቶ እስከ መጨረሻ ዲቴል ኢንቨስቲጌሽን፣ እያንዳንዱ ስቴፕ ዲቴል አድርጎ ቀነኒ በዚ የቀነኒ ብዙ ይሄ ነው የሚለን እንፈልጋለን። የሚታዩ ውጫዎች አሉ የማይመች አሁን ይሄ ነው ብዬ በፖሊስ እጅ ስላለ ይሄ ነው ብዬ የማለበው፣ ያንን ደግሞ እስከ መጨረሻ ሂዶ ቀነኒ ላይ ሞት መቆም አለበት። የሴቶች ጥቃት፣ የህፃናት ጥቃት። ቀነኒ ገና ዛሬ ሀያ አምስት አመቷ ነው የሚመጣው አምሌ ሰባት ሀያ አምስት አመቷ ነው ቀቸዋል። እኔ መኪና ብል ቢገድልን መኪና ቢገድ ቢገላት ይህን ያለ የቆጨኝ ሁሉም ፍትህ ፈልጋለሁ ትክክለኛው ቤተሰብ አይደለሁ ሀገር ነው ፈልገው ፖለቲክ ያደለ እዛ ላይ መቆም አለበት በተደጋጋሚ ህፃናት ከላይ ሞተች ከላይ ሞተች የአንድ ሳምንት ሰው ላይ መሆን የለበትም መቆም አለበት ሞት እውነተኛ ፍት አግኝተው ቤተሰብ በሰላም ወደ ቤት መመደድ አለበት በቃ ሁለት ነገር ከዚህ በኋላ ቀነኒ ዘመድ አትሆንንም ግን ሁለት ነገር ሁለት ሞት መሞት የለብንም ቀነኒንም አይለብንም እዚህ ላይ ከጎን የሚቆሙ ብቻ ነው ፈልገው ሰማሩ ሰማችሁ፣ ካሜራ ካሜራ አለ። የካሜራውን ጉዳይ ፋሚሊ ቀድሞን ያስያዘው ሄደው ሄደው፣ ግን አሁን ላይ ደርሰው ካሜራው አይሰራም ምናምን የሚል አይነት ምላሽ ነው የሚሰጡት። ከዚያ ጊዜ ጀምሮ እስካሁን ቆይተው ማለት ነው። እነዚህን ነገሮች ስታይ ደግሞ የተያዘባቸው ነገር አለ። በገንዘብ ሊያስጠፍ ሞክሮ ዴይ ሀብ ቱ ኖ ዴይ ሀብ ቱ ኖ፣ ማወቅ ያለባቸው ልጃቸው። አንድ ወንድ ልጅ እኮ አባቷ እኮ ልጄ እኮ ትስራ ትማር ብሎ ነው እኮ የላከ። ኢማጂን ኢማጂን ዲስ ይሄ ሁላችንም ቤት ውስጥ ልጅ ያለ ሚስት ያለ እህት ያለ ስራ አንተ ፖርቴክት የምታደርገው ዳስ ዘ ናቹራል ራይት የዩ ያንን ፖርቴክት ማድረግ ሲያቅት ባልሄድክበት ሲወስብ

ስለዚህ ኢትዮጵያ ላይ ያላቸው ውቶች አንድ ነገር ልምከራችሁ፣ ቤታችሁ ላይ አሁን ቴክኖሎጂው ሰላም አለ ማረቡ ስልኮች ያን ያህል ያልሆኑ ቪዲዮ የሚቀርጿሉ። ቤት ውስጥ የሚያሰቃያቸው ሰዎች ካሉ ቀርጿቸው። ቤታችሁ ላይ ስቃይ የሚደበድቧቸው የሚያሰቃዩ ቀርጿቸው፣ የሆነ ቦታ ደብቁት፣ ቀርጿቸው፣ በማስረጃነት አቅርቡ። ለምንድን ነው የምትሰቃዩ? ሴት ልጅ ላይ ማነው ያስተማርነች? ሴት ልጅ ላይ እጅ ማንሳት እኔ አልተማርኩም። ቤተሰብ ሴት ልጅ ላይ እጅ አንሳ ምታት የሚል አንድም ትምህርት የለኝም። ማነው ያስተማረን እኛ ኢትዮጵያውያንን ሴት ልጅ መደብደብ? እኔ ግራ ነው ይገባኝ፣ ፈጣሪ ምስክሬ፣ ማን አስተምሮ ነው ሴት ልጅንም የምንደበድበው? ስለዚህ አደራ አደራ አላለሁ። ያው ልደቴ ስለሆነ ቤተሰብ ለእኔ ሰላሳ ሺህ ብር አስገባለሁ ብራዘር ሞርባል ስለሆነ ነው እንጂ ከዛም በላይ ባደርግ ደስ ይለኛል። በጣም ቴንክዩ ተበሩልኝ። ሰላሳ ሺ ብር አስገባለሁ። ከዛም በላይ ራሱ አንተ ካስገባኸው ከብሩ ራሱ ሰለቸኝ ደክመኝ ሳትል ቀንዝ ሁሌ ቪዲዮ እየሰራ እየተከታተል ስር ስራቸውን እየተከታተል ድምፅ ስትሆን የነበረው ሁሉ ከብር በላይ ነው። ሰው መሆን ሁሉም በላይ ነው። ልትከበር ይገባል ነገር ነው። እግዚአብሔር ይጠብቃችሁ። ይህን ጉዳይ እስከ መጨረሻው መደረግ አለበት። እህታችን ናት አራት ነጥብ። እህታችንን በዘር በተጨማለቀ ፖለቲካ ላይ እህትን በዛ ለመደበቅ የሚካሄድበት አንዳችን ጉዳይ የለም። ፖለቲካ ለብቻው ነው። እህታችን ደግሞ እህታችን ናት። ፖለቲከኛ ሆና ብየሆን አልኩኝ እኮ አልገባበትም አያመለከተኝ። ፖለቲካ ፖለቲካ ነው። እህታችን ግን

ፍልሚያው እንደተፋፋመ ነው። በክፉ ቀን መቀራረባችን ሳይሆን እሷ እያለች ብንቀራረብ እጅግ ያምርን ነበር። ገባ እያለች ትልቅ ደረጃ ደርሳ ባረገቹ የአፍሪካን አስጠርታ ህልሟ ትልቅ ነበር። ገባ በትልቅ ነገሮቿ ብታቀራርበን ደስ ይለኝ ነበር። በሚያሳዝን ሁኔታ ሀዘኗ ግን አቀራርቦናል። ብዙ የአማራ ልጆች፣ የኦሮሞ ልጆች፣ የትግራይ ልጆች፣ የደቡብ ልጆች አንድ ሆነንበታል። እውነት ለማየት አንድ አድርጎና ልዩነታችንን አጥባልናለች። ግን በእንትኗ ቢሆን በሰክሰሷ ቢሆን ደስ ይለኝ ነበር። በዘግናኝ ህይወቷ ጠፍቶ ሳይሆን በትልቅ ስራና ብታቀራርበን የእጅግ ደስ ይለኝ ነበር እና ይህም ሆኖ ግን ቀነኒ እኔ አክሽን አልበላው ሞቴን መርጣለሁ። የጀመርኩበት መንገድ ነው እስከ መጨረሻው ድረስ እኔም ሆነ ሌሎች አብረን ሆነናል። ሀቅሽን እናወጣለን። የሴት ልጅ ኢትዮጵያ ላይ መበደል፣ የህፃናቶች መበደል መቆም አለበት። በቃ ለአንዴና ለመጨረሻ ጊዜ ይሄ ነገር መቆም አለበት። የትኛውም ትሁን ኢትዮጵያ ላይ ያለች ማንኛውም ሴት ማንኛውም ህፃናት ተከብረው አሜሪካን ሀገር ለሰላሳ ሰከንድ አፍጠ ሴት ልጅ ማየት አችልም ፈጣሪ ምስክር ኮሽን ጠይቀው ሶፍዬን ጠይቃል። ሌሎችንም አሜሪካ የምትኖሩ ወንድምናቶች ጠይቆች ለሰላሳ ደቂቃ ለሰላሳ ሰከንድ ነው ማዋ አፍቶ አይቶኛል ዊርድ ነው አስተያየቱ፣ ብላ ሴክሽዋል ሀራስ አርጎኛል ብላ ደውላ እስር ቤት ትከታለች። እስር ቤት ሴት ልጅን መምታት ፈርስት ዲግሪ ፌለን ይሆናል። አሜሪካን ሀገር በአሁኑ ሰዓት ለሴቶች ያለው ነገር መሆንም አለበት። ለምን? በጉልበት እንበልጣቸዋለን። በጉልበት ስለምንበልጣቸው መምታት አይቻልም። ጉልበት ከፈለግ ወንድ ለወንድ ግጠም ግጠም።